በኋላ ወደ ዩቲ እኔ እና እንጂ አንድ ላይ አንመጣም። አንቺም በራስሽ መንገድ መስራት ትችላለሽ። እኔም መጀመሪያ እንደምሰራው የራሴን ላይፍ መቀጠል ችላሉ እና ይህን ነው የምልሽ። ሄርሜዬ አብርሃም ላንተ ጥሩ ስሜት አለኝ ታውቃለህ። ደግሞ ድን ታውቃለህ። ማልቀሳ ላይ ሀገሬ ሰው እኔ ታዘብኳችሁ። ኮማንተሮች በሙሉ ሄዳችሁ የአብርሽን ቤት ቪዲዮ ያያችሁ በሙሉ ታዘብኳችሁ፣ ታዘብኳችሁ አይገልጽም ኮመንታችሁ ላይ በተለይ የማውቃችሁ ሰዎች ሁሉ እዛ ኮመንት ላይ ሳያችሁ በጣም ነው የገረመኝ። በጣም ገረመኝ። ዩቱበር የሆናችሁ ሁሉ እዛ ኮመንት ላይ ያየኋችሁ። እስኪ ይሄ ሰው ምንድነው ሀሳባቸው፣ የሰው ሀሳብ ምንድን ነው ብዬ ሳይ ህዝቤ ሁሉ ደስ ብሎታል። ምንድን ነው ደስ የሚላችሁ? ፕራንክ እኮ ነው ያደረጋት። ፕራንኩ ላይ ደግሞ ማለት ነው የእሷን ልብ ነው የፈተነበት። ፕራንክ ነው ያደረጋት። ፕራንክ እኮ ነው ያደረጋት። ጋይስ፣ እውነት ከህይወቴ ውጪ ያላት መሰላችሁ እኔማ አብርሽማ ነቅቷል በቃ ብዬ ነበረ። ከዛ ቪዲዮን እየገፋ ባይዘው እኔ ሙሉ ካላየው ቪዲዮ የሰዎችን ሀሳብ መረዳት ስለማልችል፣ ሙሉ ሳታዩ እየሮጣችሁ አብርሽ ጋር ኮመንታችሁ ደስ እያላችሁ የኮመታችሁ። እንዴናችሁ? ደህና ናችሁ? እነሱ ፍቅራቸውን እያጣጣሙ ነው ጋይስ፣ ፍቅራቸውን እያበረታቱ ነው። አብርሽ ጭራሽ መቼም ካንቺ አልለይም እኮ ነው ያላት መጨረሻ ላይ። ያላያችሁ አልሰማችሁም እንዴ እኔ ጋይስ የእውነት እኔ ቪዲዮ ሪያክት ነው መስራት የምፈልገው፣ ግን አይመቸኝም። እንዴት አድርጌ እያሰማዋችሁ ብሰራ ደስታዬን አልችሉም። ግን አይመቸኝም። ያለውበት ቦታ ኔቨር ኤቨር አይመቸኝም። እንዲህ እንኳን ቪዲዮ ሪካርድ የማደርገው መኪና ላይ ሆኜ ነው። እና ብዙዎቻችሁ አያችሁ ቪዲዮ ሙሉ እንደማታዳምጡ ዛሬ በአብርሽ ቪዲዮ አየዋችሁ፣ ተበላችሁ ኮሜንት ላይ። አብርሽ አሁን ትክክለኛ ፕራንክን ያደረጋት እንደውም መጨረሻ ላይ ከዚህ በኋላ እንደውም አብረን ነው የምንሰራው የትም ለኛ የምታስፈልጊ ሴት ነሽ ና ያላት። ለሩታ እንኳ እንደዚህ ብሏት አያውቅም። ገባችሁ? ፕራንክ ነው ያደረጋት። እሱ መቼን ወደ ትዳሩ መመለስ አይፈልግም። እኛ ጫና ስላበዛንበት ትዳር አፍርሳ ትዳር አፍርሳ ስላለን ያንን ትዳር አፍርሳ ያልነውን ኤክስፕሌን ለማድረግ እኛ እንዳንል አፋችንን ለማዘጋት ዛሬ ፕራንክ አርጎ፣ በመጨረሻ ሁላችሁም ትዳር አፍርሳ የምትሉት እኔና ሩታ ቀድሞን የተለያየ ነው አለ። እሷ ስለመጣች እንጂ ብዙ ጊዜ እኮ ተጣልታችሁ ተለያይታችሁ እኮ መልሳችሁ ታርቃችሁ ታውቃላችሁ። እኮ መልሳችሁ እኮ ታርቃችሁ ታውቃላችሁ። ግን እሷ ስለመጣች ጸባችሁ እየሰፋ እየሰፋ እየሰፋ እስከ መለያየት ደረጃ ደረሰ። እስከ መለያየት ድረስ ሶሀት። እሺ አሁን ደግሞ ፕራንክ አድር እሷ ትላንትና ፕራንኳን መውደዷን ገለጸችልክ። አንተም ደግሞ ዛሬ ፕራንክ አልፈልግሽም፣ በህይወት ገብተሻል፣ በቃ ውጪ፣ ገለመሌ ምናምን ብላችሁ ደግሞ ፕራንካችሁን አድርጋችሁ ስትጨርሱ ደግሞ መጨረሻ ላይ በጣም እንደምትወዳትና ይቅርታ እንድታረግልክ ያለ እሷ ደግሞ መቀጠል እንደማትችሉሉ ሉ ነው ቃል የገባህላት። እኔማ ተቃጠልኩኝ ጋይዝ፣ ውስጤ እንዴት እንደሚቃጠል ቪዲዮ ሳይ እንዴት እርር እንደምል ብታውቁ፣ ወይኔ ራሴን ታመምኩኝ እኮ ራሴን ታመምኩኝ። ሌላው ደግሞ ማነው ሩታ የራቁት ቪዲዮ በፖስተታችሁ፣ ማለትም ይሄ የእርግዝና ቪዲዮ በፖስተታችሁ ገብታችሁ ብዙዎቻችሁ እንደዚሁ ነገር ተናግራችኋል አልክ አብርሽ። ማለት ያ ፎቶ ባይፖስት ጥሩ ነው፣ በዛ ፎቶ ቪዲዮም አልሰራውም። ስለዛ ፎቶ ምንም አስተያየት አልሰጠሁም። ምክንያቱም እኔ ሃይማኖቴም ስለማይፈቅድ እንደዚህ አይነት ቪዲዮዎች ፎቶዎችን ለመስራትም ለመለጠፍም ለማየትም ሃይማኖቴ አይፈቅድም። ስለማይፈቅድ እኔ ያ ፎቶ ላይ ፎከስ አላረኩኝም። ግን ብዙ ጊዜ እናንተ ባዘዛችሁኝ ነው የምሰራው፣ ሰዎች እንድታዙኝ አልፈልግም ምናምን እያለ ነው ማለት ነው። ያው የቅርብ ወዳጆቹ ነው አድናቂዎቹ ነው እያለ ያለው። ልክ ነህ። ሰውን ከተከተልክ ብዙ የምታጣው ነገር አለ። ሰውን አለመከተል የራስን አይምሮ ደግሞ ማዳመጥ ትርፋለሁ በዚህ አምናለሁ። ትክክል ነህ። ኤግዛክትሊ ራስክን አዳምጥ ሰውን አታዳምጥ፣ ግን ትዳርክን አስተካክል። ችግር የለውም እኛን አታዳምጠን፣ ግን ትዳርህን አስተካክል፣ ትዳርህን አስተካክል። ኦኬ እና አትናደድ። እርጉዝ አይደለችም እያላችሁ ነበረ ላልከው፣ እርጉዝ አይደለችም እያላችሁ ሰዎች አላችሁ እንዲህ እኔ አላየሁም። እንደዚህ ያሉ ልጆች ካሉ እንግዲህ ይሄ ሼም ነው። እሷ በውሸት እኔ በእርግዝና ትቀልዳለች ብዬ አላስብም። ምክንያቱም ልጅ ነገ አስፈላጊ የሕይወታቸው ስንቅ ስለሆነ ማለት ነውና፣ ዛሬ በጣም ነው የተናደድኩት። በጣም ነው የተበሳጨሁት። የዛሬውን ዶም ፕራንክ በጣም ነው የሚያናደደው። እሷ እኮ ጭራሽ እውነቱን ራሱ ቢሆን ከእሱ ሕይወት ይሄ ሁሉ ለፍቻ ያለችው እኮ ይህ ሁሉ ከአንተ ጋር ደክሜ ለአንተ እኔ እንደዚህ ነኝ እንዴ? በዚህ ደረጃ እንደዚህ ትለኛለህ? በቃ ከሕይወታችን ውጪ ስላት፣ መውጣት አልፈለገችም። ትከራከራለች ቆማ። እናች ሴትዮ አብርሽን ወርሳዋለች። አልተፈራረሙም እንዳትሉኝ፣ ተፈራርመዋል። እንደውም አብረው መኖር ጀምረዋል ጋይስ። በቃ እውነታው ይሄ ነው፣ እውነታዊ ነው። ልጅቷ አይኑን ጨልማበታለች፣ እንዳያይ አርጋዋለች። ሰውን ጭራሽ እኛን እኮ አንሰማም አለ ማናችሁ፣ ምንም ብትሉ አልሰማችሁም አለ። ድሮ እኮ እሺ እናንተ ካስከፋናችሁ፣ እናንተ ካስቀየማችሁ፣ ይሄ ነገር ይቅር ይል የነበረው፣ ጭራሽ ዛሬ እናንተን ማን ይሰማችኋል ብሎ መጣ ማለት ነው። ስለዚህ ጋይስ፣ እኛ ሩታን ይዘን ወደፊት። አይዞሽ ሩታ፣ በርቺ ጠንክሪ፣ ህይወት ይቀጥላል። አብርሽ ግን አስብበት፣ ነገ ይቆጫሃል፣ የምሬ ነው ይቆጫሃል። እኛ እህቶችህ ስንመክርህ ብትሰማ ይሻልሃል። ኦኬ ሄርሜላ ደግሞ ከቻልሽ አሁንም ከህይወታቸው እኛን እንገርሽ ውጪ፣ ላቸው አታስፈልጊም፣ ውጪ። ደግሞ ድርቅ ያለችና ምንም በቃ ሂጂ ከተባለች ለምን አትሄጂ? እንደ ምንትሰራ ያለሽ ከእነሱ ጋር? ጭራሽ ሼም ነው። ኧረ ይደብራል የእውነት። አንዳንድ ጊዜ ግን አንዳንድ ሰዎች የሚደብር ነገር እዩ አቦ። እኔ በቃ ተናድጄ ያለው ከላሳቦ ሀይ